እንኳን አብሮ ደስ አለ። ምን ተለኝ እና፣ ቁጭ በይ፣ የምስራች አለኝ። ምስተር በይ። ምንድነው? ካሊፊልድ ሊይርና። ይሄ እኮ ሲሄድ የመጀመሪያው አይደለም። ታዲያ አውቃለሁ፣ ግን በአሁኑ ይቆያል። ቆይሽ፣ ምን ያህል ጊዜ? የወንድሟ ቤት እኮ ነው። ምን እየሆንሽ ነው? ባክሻት መጻደቂ ያውልሽ ደግመሽ እንደዚህ ብታደርጊ ፀብሽ ከኔጋ ነው። እሺ ምንድነው? አንቺ በሁሉም ነገር ነው የምታስፈራሪ። መሞት ፈልገሻት አፍቂ ገዳይን ከምትፎክሪ ስለ ባለቤቱ ምንም አይነት ነገር ቢነገረው የማይሰማው በተመለከተው ነገር እሷን ልክ ሲያያት እንዳልተመለከተው ሆኖ የሚቀጥለው ካሌብ። ሰላም ጤና ይስጥልኝ። ውድና የተከበራቸው ቤተሰቦች እንደምን አላቸው? ቴና ባለቤቷና የባለቤቷ አባት እየተነጋገሩ አዳምጣ ነበረ። እንዲሁም ደግሞ ያደረገችውን ነገር እነግራታለው እያለ እየተነጋገረ የነበረው ንግግር አዳምጣ ነበረ። አሁን ላይ ደግሞ ተደናግጣ ያያታል፣ ተደናግጣ ያያታል። ምን ሆነች ነው ብሎ ካሌብም ሲጠይቃል እሷም አባዬ እኮ እንደዚህ እንደዚህ እያለህ ሰምቻለሁ እና ያለህን ነገር አመንከው እኔ እኔ እሱን የማንገላተው ይመስልሃል ብላ ስጠይቀው እሱም እንዲህ ያን ነገር ነው እንዴ እሱን እኮ ያለው አባዬ እኮ እሱም በህልሜ አየው ነበር ያለው በማለት በድጋሚ ይሸውዳታል ይልቁን እስቲና እሱን ነገር ተዩና አሁን የሱን ነገር ተዩና ወደ ጎን አንድ ያሳሰበኝ ነገር አለ በማለት አዲስ ነገር ያመጣላታል እሷም ምንድነው ስትለው አሁን ወደ ፊልድ ልወጣ ነው እየላታል ወደ ፊልድ ልወጣ ነው እንግዲህ ቤቱን እና ሁሉ ነገሩ የአደራ ባላትን መሰረት። እሺ አባዬስ ወዴት ሄዶ ነው ስትለው፣ አባዬ ሰሞኑን ቢዚ ነው፣ ወደ ስራ እየሄደ ነው፣ ይመጣል። ለማንኛውም አደራ ሲላት፣ እሷም ደግሞ ካሊብ እኔን እኮ ስራ አስገባሻለው ብላይ ነበረ ስትለው፣ እሱም ማሟላት ያለብሽን ነገሮች እኮ አሟይ ብዬሽ ነበረ። ማንኛውም ሰው ስራ ሲቀጠር የሚያሟላውን የሚያቀርበውን ወረቀት አቅርቢ ብሏት፣ እሱን አላቀረበችም ስና አላቀረበችም ነበረ። እሷም ደግሞ እኔ እኮ ባለቤተነ ያ አስፈላጊ ነው እንዲህ ስትለው እሱም ስራ ስራ ነው እንደ ማንኛውም መደበኛ ስራ ስራ ነው። ስለዚህ መግባት ከፈለግሽ ማሟላት ያለብሽን ወረቀቶች ታሟያለሽ የተጠየቅሽውን ስለ ማንነትሽ ታቀርቢያለሽ ሲላት እሺ እሱን ተውትል እና አጀንዳ ትቀይራለች። እሱም እንግዲህ በቃ አደራ እኔ መሄዴ ነው እና ደግሞ ሌላው ሌላው ነገር ተይውና ደግሞ አንድ እንግዳ ይመጣል። ያባየህ ትመጣለች። እሷም መናገርም መስማትም አትችልም። አደራ እንግዲህ አባየንም ቤቱንም ሁሉንም ነ። አደራ ይላታል። እሷም እንግዲህ በሚገባ አታስብ፣ እኔ እኮ ሚስትህ ነኝ፣ አኮራሃለሁ፣ አይዞ ትለዋለች። እሱም ትናፍቅኛለሽ ቢላትም እሷም እኔም ትናፍቀኛለህ እኔ እኮ ሁሌ ፊልድ እየሄድኩኝ እየተጉኝ ስለምሄድ በጣም እጨነቃለሁ፣ በጣም እየከፋኝ ነው፣ እንግዲህ አይክፋ፣ እኔም ትናፍቀኛለህ፣ አይዞ አይዞ በማለት ከእሱ ጋር ተነጋግራ ትጨርሳለች። ዳንኤልም ወደ ቤት እንደተመለሰ ወደ ትሁት ወደ ኪችን በመሄድ ትሁትን እንደሚያደንቃት ይነግራታል። ጀግናነሽ ይቅርታ እንዲልሽ ቤተሰቡ በሙሉ ተሰብስቦ ይቅርታ እንድንልሽ አደረግሽና ጀግናነሽ ለማንኛውም ይህንን ብሩ የሆነ አእምሮሽን ለትልቅ ስራ ብትጠቀሚበት ያበላሻል ይላታል። አሁን ደግሞ ሌላውን ነገር ህን ትተህ ወደ ስራ ቀጣሪ ሆንክ ማለት ነው፣ አሁን ወጣልኝ ትለዋለች። እሱም እኔ አድናቆት ብቻ ነው ብትቀጠሪ የሚያበላሽ አእምሮ ትልቅ ነገር ይዘሻን በማለት አድናቆቱን ይገል ይደርስላታል ወደ ቲና ሲመጣ ደግሞ ቲና የእንኳን ደስ ያለ የምስራች ነገር ትነግረዋለች እሱም ምን ተገኝቶ ነው ምንድን ነው የምስራቹ ምን ተፈጠረ ዜላትም ካሊብ ወደ ፊልድ ሊሄድ ነው ሌላው ደግሞ አባዬም ቢዚ ነው ወደ ቢሮ እየሄደ ነው ከዛም ደግሞ አንዲት እንግዳ ትመጣለች ምንም ችግር የለውም ነጻነታችንን ልናገኝ ነው የምትመጣው ሴትዮ ደግሞ በዛ ላይ ጤናማ አይደለችም መናገር የማትችል ሴትዮ ናት በማለት እንግዲህ እንኳን ደስ ያለህ ትለዋለች ወደ ቤት እንደመጣ ከአባቱ ጋር ተነጋግሮ ስለስራ ስራ እያወራ ነበር። ከአባቱ ጋር ስልኩን ዘግቶ እንግዲህ ዳንኤል አደራ ቤቱን አደራ፣ ቲናንም አደራ፣ ምግብም ስለማትበላ አደራ ብያለው ሁሉንም ነገር እኔ ወደ ፊልድ ለሄድ ነው ይለዋል። እንግዲህ እሱ ጋር ከተነጋገረ በኋላ አብሽር አይዞ፣ ምንም ችግር የለውም ቤት እኮ ቤቴ ነው፣ ምንም ችግር የለውም እኔ ያለው በማለት አደራህን ተቀብያለሁ ብሎታል። አሊብም ትሁትን እንደሚወጣ ነግሯት ነበረ። እንግዲህ ትሁት ደግሞ ሽኝት ሲያደርግላቸው ባለቤቱና ዳንኤልን እየሸኘ ልሄድ ነው በቃ በሉ ደህናው ነው እያለ ያለ፣ ትሁት ትመጣና በቃ መኪና ድረስ ልሸኝህ ሻንጣህን ስጠኝ በማለት ሻንጣውን ተቀብላ መኪና ውስጥ ድረስ ትሸኘዋለች። ይህን ነገር ማድረግ የነበረባት ባለቤቱ ተቀምጣ፣ እሷ ትሸኘዋለች። ባለቤቱ ደግሞ እሱን ተከትላ ከመሸኘት ይልቅ ከዳንኤል ጋር ወዲያው በሩን ዘግተው ጭፈራ ነበር ሙዚቃ ከፍተው። ትሁትም ካሊብን ለመሸኘት ወደ መኪና በሄደችበት አጋጣሚ ከሱ ጋር አንዳንድ ነገር ትናገራል የሆነ ነገር እነግርሻለው ብላይ ነበረ። እሱም ደግሞ እንግዳም ትመጣለች ብላይ ነበረ እና ከባድነቱን ትነግረዋለች። እሱም አይዞሽ እንግዲህ አባዬም ያግዝሻል ሲላት አባዬ እኮ ሰሞኑን እያገዘኝ አይደለም፣ ስራ ነው በቃ አይዞሽ ይላታል። የምትመጣው ሴትዮ ብላ ስጠይቀው የምትመጣው ሴትዮ ደግሞ አቅመ ቢስ እንደሆነች ይነግራታል። እሷም ደግሞ ለእኔ ችግር የለውም እቀበላታለሁ፣ አስተናግዳታለሁ። ነገር ግን እነ ቲና ይጫወቱባታል። እንደኔ እንደኔ አቅሙ አቅም የሌለው ሰው አቅመ ቢስ የሆነ ሰው ራሱን መቆጣጠር የማይችል ሰው ወደ ቤት ባይመጣ ጥሩ ነው። ባይነኝ አባዬን ቢዚ ስለሆነ እንዲሁም ደግሞ አባዬ ጋር ባንክ በገባሁት ድብብቆሽ ራሱ ሰልችቶኛል። ስለዚህ እንደዚህ አይነት አጣብቂኝ ውስጥ በአታስገቡኝ ትለዋለች። እንግዲህ አደራ ብይሻለሁ በማለት ካሊብም አደራውን ሰጥቷት ይሄዳል። እሷም ወደ ቤት ስትመለስ ወዲያው እንደተመለሰች ቁርስ ላቀርብላችሁ ብላ ልጠይቃቸው በሩን ስትከፍተው ሙዚቃ ከፍተው ጭፈራ ላይ ሮማንቲክ ላይ ነች ነበሩ እሷ በተመለከተችው ነገር ደቂቃዎች ሳይቆጠሩ እንደዚህ በመሆናቸው በጣም ነበር እየደነገጠችው ዳንኤልም የትሁትን ፊት ካየ በኋላ ደንግጦ ነበረ ሙዚቃውን ይዘጋዋል እሷም ደግሞ ምን ሲባል ሙዚቃው ተቀነሰ ምን ሲባል ተዘጋ እሷም ማናትና ስትል ትናግረዋለች ሮማንቲክ የነበረው ነገር ወደ ነገር ወደ ክርክር ይቀየራል እሷም እንዴት እሷን ታገብሯታላችሁላችሁ አላችሁላችሁ ምንድነው ያደረገቻችሁ እንዴት እሷ የምትልህን ትሰማለህ ይቀነሳል ። እሱም ደግሞ ማንኛውንም ነገር ማድረግ የምትፈልጊው ማግኘት የምትፈልጊው ነገር ካለ መተናነስ አለብሽ፣ እንግዲህ ይሄ ነገርሽ ሰልችቶኛ በማለት ሲናገራት፣ እሺ ብላ ትመጣለች። የተባለችው እንግዳ መምጫዋ ወቅቱ ደረሰና በሩን ተንኳኳለች። በሩን ሲከፍትላት ትሁቴ በሩን ስትከፍትላት ሰላም ስትላትም ፊቷም አይታይም፣ የተኮናነበች ሴትዮናት፣ የተጎሳቆለች ሴትዮናት። ትሁቴም ትቀበላትና ወደቤት ወደ ቤት ታስገባታለች። ምን ልታዘዝ፣ ምን ላቅርብልሽ፣ ምሳ ላቅርብልሽ ወይ ስትላት ዳንኤል እና ቲና ደግሞ ተቃቅፈው ተቀምጠው ነበረ። እሷም ጻድቅ ጻድቅ ያጫውቶች ዘወር በይ፣ የምን ምሳ ነው የምትዩ ባክሽ፣ ታያት በማለት ታመናጭቃታለች። ከእንግዳዋ ከአባባ እህት ከተባለችው ሴትዮ ፊት ስሁትን ታመናጭቃታለች። እንግዲህ ሰው በገዛ ወንድሙ ቤት መጥቶ በገዛ ወንድሙ ቤት እንደዚህ መባል እች ሴትዮ መናገር አትችልም ነው እንጂ እየተባለችው ራሷን መቆጣጠር እንደምትችል ተናግሯል። ወይዘሮ ቲናም እንግዲህ ይህንን አጋጣሚ ተጠቅማ ባለቤቷ ሲሄድላት ጥሩ ጊዜ አሳልፋለሁ፣ ስለዚህ ይችን ሴትዮ ከፊቴ ላይ አስወግጅልኝ በማለት ኪችን እንድትቀመጥ ታደርጋታለች። ያለችኝን ትንሽ ጊዜ ከዳንኤል ጋር እንደፈለግኩ ማሳለፍ እፈልጋለሁ ካሌብ እስኪመለስ ድረስ፣ ስለዚህ ይች ሴትዮ ወደዛ ትውር እንዳትልትልና ኪችን አምጥታ ታስቀምጣታለች። ወይዘሮ ቲና ኪችን ውስጥ ማስቀመጧ ሳያንሳት ደግሞ እየመጣች የምን ያህል ምግብ እንዳደረገችላትና ና እየቆጠብሽ የማይደረግ ያክል አታድርግላት በማለት ደግሞ ክርክር ትፈጥራለች፣ ከትሁቴ ጋር። ትሁቴ ደግሞ የምትበላው እኮ ያንችን ላብ አይደለም እና ያንችን ነው ወይ? እሷ እኮ የምትበላው የወንድሟን ላብ ነው። ስለዚህ ትሁት ወይዘሮ ቲና አሁንም እንግዲህ ትሁትን ላባባ፣ እንደዛ ስትከራከሪ፣ ጠበቃ ሆነሽ እንደዛ ስትከራከሪ ነበረ። አሁን ደግሞ በዚች ሴትዮ ልትከራከሪ ነው። እሷን እየተከራከር አይደለም አርፈሽ ተቀመጪ፣ አትንኪኝ፣ አትናገሪ እነበር ነገር እንግዲህ የምታደርገው ነገር ሳይበቃት ደግሞ አስከትለው አሁን ከዳንኤል ጋር ልንተኛ ነው፣ ስለዚህ ወደ ምኝታ ክላስ በመምጣት እንዳትረብሽን ብላ ጭራሽ ማስጠንቀቂያ ትሰጣታለች። ትሁቴም ደግሞ እባካችሁ ብልግናችሁን በልክ አድርጉት ይህች ሴትዮ እኮ መናገር ባችልም ትሰማለች ስነ ስርዓት እያዙ ትላታለች። እሷም ነግሬሻለሁ እንግዲህ ወደዛችሁ ቦታ ትውር እንዳትይ በማለት ወደ ምኝታ ክላሳቸው ይሄዳሉ። ወደ ምኝታ ክላሳቸው ሄ ተኝተው ድብ እንብለው እንቅልፍ ተኝተው ነበረ። ዳንኤልን ድብን ያለ እንቅልፍ ይዞታለ። እሷ በትንሹ ነቅታ ነበረ። እንግዲህ የእጅ እንግዳ የተባለ ሴትዮ በመኝታ ክላሳቸው በመግባት ያለውን ነገር አብረው መተኛታቸውን በአይኗ በብረቱ ተመልክታ ምንም ነገር ሳትናገር ባየችው ነገር የተረበሸች ትመስላለች። ተረብሻ ወዲያ ወዲህ ብላ በተመለከተችው ነገር ወደ ኪችን መታ ትቀመጣለች። ወይዘሮ ቲናም የሆነ ሰው ገብቶ እንደነበረና እንደወጣ ትጠራጠራለች። ዳንኤልን ትቀሰቅሰውና ያለውን ነገር ሰው መጥቶ አይቷቸው እንደሄደ ትነግረዋለች። እሱም ደግሞ ልተኛበት፣ አንቺ ደግሞ መቃዠት ጀመርሽ እንዴ ይላል። ከዚህ በፊት እሷ ነበረች አትቃዥ የምትለው አሁን ደግሞ አትቃዥ፣ ልተኛበት፣ ማንም የሚመጣ ሰው የለም፣ ይህች ሴትዮ ምንም የምታውቀው ነገር የለም፣ ከትሁትም ጋር እባክሽ እንችልሽ ውስጥ ልተኛበት በማለት እንቅልፉን ይቀጥላል። እሷም በዚህ ሁኔታ ትል ስለተጠራጠረችና ስለተናደደች ወደ ኪችን ትመጣለች። ኪችን ትመጣና ማስጠንቀቂያ ትሰጣታለች። ይህችን ሴትዮ ይህችን ሴትዮ ወደዛ እንዳትመጣ ምን ሲባል ከምኝታ ክላሳችን ትገባለች መታ ነበረ። ከዚህ በኋላ ከኪች እንዳትወጣ ከአንቺ ጋር ትቀመጥ በማለት ክብር የሚነካ ንግግር፣ በሰው ቤት ተቀምጣ በእነሱ ቤት በወንድሟ ቤት ተቀምጣ እንግዲህ ቤተሰብ የተባለችውን እንግዳዋን ከፍ ዝቅ አድርጋ እንዲሁም ደግሞ በጎስቋላነቷ ታዋርዳትና ጥላት ትሄዳለች። አሁንም ደግሞ በድጋሚ ይህች እንግዳ ሳሎን ተቀምጣ ሁለታቸው ተቀምጠው ይነጋገራሉ። የማይሆን ነገር ይነጋገራሉ። የማይሆን ነገር እንግዲህ ገንዘባቸውን ተጠቅመን አባትና ልጅን እናጨልላቸዋለን እያሉ ሲያወሩ ይህች እንግዳ ምንቅር ብላ ተናዳ ተደናግጣ ትወጣለች። እንግዳዋ መናገር ባትችልም መስማት እንደምትችል ተነግሯል። እነሱ ይሄን ነገር አልሰሙም። ምንቅር ብላ ትወጣለች። ዳንኤልም ምን ሆና ነው ሴትየዋ ግን እንደዚህ ብላ ምንቅር ብላ ብላ የወጣችው ብሎ ይጠይቃታል። እሷም ባት ገጅል ሲላት እችን ሴትዮ በምንም ነገር አጠርጥራት፣ እሱ መጠርጠር ጥሩ ነው፣ ያልጠረጠረ ተመነጠረ ይላል። እንግዲህ እሷ ምንም ነገር አታመጣም በማለት ንቀቷን ቀጥላለች። ይህችም ሴትዮ ከሳሎን ተነስታ እንዳበደች ወደ ኪችን ትሄዳለች። ኪችን እንደገባች ደግሞ በሩን ትዘጋውና፣ ሁኔታዋ የሆነ መጥፎ ነገር እንደተመለከተችና እንዳየች ያሳያል። አክቷ ወደ ሆዴ ትላለች፣ ወገቧን ይዛ ትጨነቃለች። እንደዚህ እየተጨነቀች እያለ ትሁትም ደ ምን አድርገዋት ነው ምን ተፈጥሮ ነው በማለት ትሁትም ድንጋጤ ላይ ነበረች በዚህ ሁኔታ ላይ እያሉ ደግሞ ቲና ትመጣለች። በሩን ክፍት ታደርግና አሁን ምግብ አቅርቢ ብላ ታዛታለች። ከዚም ደግሞ ማስጠንቀቂያ ትሰጣታለች ለትሁት ይች ቀፋፊ ሴትዮ ወደዛ እንዳትመጣ በማለት አልባሌ ንግግር ትናገራለች። እንግዲህ የፈለገችውን ነገር ተናግራ ተመልሳ ውጥት ስትል ይህች ሴትዮ ተጠማጥማው የነበረውን ጥምጣማ እንጃ ሁሉ ነገሯን ውልቅ አድርጋ በመጣል ትሁቴን ታስደነቅጣታለች። ትሁቴን በተፈጠረው ነገር የተጠማጠመችውን ጸጉረን ሁሉ ሳይቀር አውልቃ ስትጥለው ሰዎችን በድንጋጤ እየጮች ነበር ስትጮ ደግሞ አፏን አፍናታለች ውድና የተከበራችሁ ቤተሰቦቼ የዛሬው ክፍል ይህንን ይመስል ነበር በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ